ይቆይ ነው ከማካንቺ ከሰራተኛ እዚህ ቤት ከማስወጣት ወደኋላ አለ። አንገትሽን ደፍተሽ ስራሽን ብትሰሪ ትሻላል። የሜላት እናት ልጃቸው ሀና እንደሆነች ተናገረ። ሀናን እንዳያት ደነገጡ። ነገር ግን ወይዘሮ ሜላት አሁንም ቢሆን እኔ ልጄ እርግብ ናት፣ ሀና ልትሆን አትችልም በማለት ድርቀቷን እንደቀጠለ ነው። ነገር ግን ደግሞ የሰላምዬ አባትም እኔም ልጄ ሀና ናት እንጂ እርግብ አይደለችም በማለት ሁሉም ሰው ግራ ገብቶታል። አሁን የዲኤንኤ ውጤት ከተቀየረ ምናልባትም ሀና ልጃቸው ላተሆን እንኳ ብትችልም፣ ነገር ግን ሁሉም ትኩረታቸው ሀና ላይ ስለሆነ በድጋሜ የዲኤንኤ ምርመራ እንደሚደረግ ነው። ሲቀጥል ዶክተሩ ሀና እኔም ዶክተር ነኝ ብላ ስላለችው በጣም ደንግጧል። ምክንያቱም ሀና የሞላችሁን ፎርም እሷ ስለምታውቀው እንዴት ነው መቀየር የምችለው የሚለው ግራ ገብቶታል። እንግዲህ ወይዘሮ ባዩሽ እንደፎከረችው ሀናን የዛ ቤት ልጅ እንዳልሆነች የሚያሳኝ የዲኤንኤ ምርመራውን እቀይረዋለሁ ባለችው መሰረት ዶክተሩን እንግዲህ ሂዳ አስፈራርታው እንዲቀይረው ነግረዋል። ታዲያ አሁን ዶክተሩ እውነት የሀናን ዲኤንኤ ይቀይረዋል ወይነስ አይቀይረውም? የእናንተ ሀሳብ ኮሜንት ላይ አስቀምጡልኝ። በአሁን ሰዓት የወይዘሮ ሜላት እናት በመምጣታቸው ደስ ብሎኛል። እንግዲህ ባዩሽ እንደፈለገች የሰው ንብረት ለመውሰድ ብዙ ብትጥርም ነገር ግን ደግሞ ላይሳካላት ይችላል። ኖላዊ ድራማን የምትወዱ ውድ ቤተሰቦቼ ነገ ዘጠኝ ሰዓት ላይ የሚለቀቅ ይሆናል። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉ። ሀና አሁን ላይ የተፈጠረውን ነገር ለአባቷ ልትናገር ጫፍ ላይ ደርሳለች። እውነታውን ለአባቷ ከተናገረች የሀና እውነተኛው እንግዲህ አሁን ላይ በተጠየቀችው የሐኪም ቤት አራት መቶ ሺህ ብር ጭማሬ፣ ሀና ይህንን ብር ስለማትችል ምናልባትም ደግሞ ወደ ደሴ ልትመለስ ትችላለች። ወይዘሮ ሜላት አሁን ላይ ሀናን በዓይኗ ልታያት እንኳ አትፈልግም። ከቤቷ ልታባረራት ስበብ እየፈለገች ጫፍ ላይ ደርሳለች። ወይዘሮ ሜላት በፊት ላይ ለሀና ትንሽ ነገር ቢሆንም ጥሩ ስሜትን አሳይተዋታል። ልጃቸው እንደሆነችም የሚያህል ስም ሀናን በሚያዋት ሰዓት ልጅነታቸውን እንደምታስታውሳቸውም ተናግረዋል። ነገር ግን ወይዘሮ ሜላት ቀደም ሲል እርግብ ልጅ ነኝ ብላ ስለመጣችና ፎቶውንና መስቀሉን ስለያዘች ወይዘሮ ሜላት እርግብን አምነዋታል። እውነት ትመነምናለች እንጂ አትበጠስም። ወይዘሮ ሜላትም ዝቅ ብለው ሀናን ይቅርታ እንደሚጠይቋትም ተስፋ እናደርጋለን። እንግዲህ ወይዘሮ ባዩሽና እርግብም የተመኙትን ሀብትና ንብረት ሳያገኙ በመጣግራቸው ይመለሳሉ። እውነት እውነት ናት። ስለዚህ ሀና የኖላዊ ድራማ አሸናፊ ናት። አባቷ አሁን ላይ ከቀን ወደ ቀን ጥሩ ውጤት ላይ እያዩ ነበር። ነገር ግን ዶክተሩ በደረሰበት ዛቻ መሰረት ህመሙ እንደ ተጨማሪ ሕክምና እንደሚያስፈልገውና እንዲሁም ደግሞ ብር ጨምሮባታል። ሀና ይሄን መክፈል አትችልም። እንዳየነው ከሆነ የሰላም የአባት ምናልባትም ለሀና ለሰላም እውነታውን ከነገረቻት ህክምናውንም ያስጨርስላት ይሆናል። የሰላም የአባት ለሀና ልዩ ስሜት አለው። አሁን ደግሞ የወይዘሮ ሜላት እናት በመምጣታቸው አሸናፊ ልትሆን የምትችለው ሀናና ሀና ብቻ ናት። ሰብስክራይብ ላይክ እያረጋችሁ አበረታቱኝ።